የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ይፈጠር ይችላል። እንዲህ ዘብነን ቀብረር ብለው አይቀሬ ነው የሚሉት ሰውን የሚበላውን ጦርነት ነው። በማንኛውም ሰዓት ይኖራል እያሉ ቀጠሮ የሚይዙለት የሚናገሩትም ሀብት የሚያወድመውን ቁርሾ የሚተወውን አገር የሚያፈርሰውን ጦርነት ነው። አገርን ለማዕቀብና ለውግዘት የሚዳርገውን ጦርነት ነው። በእርግጥም ጠቅላይ ሚኒስትር አብይና ብጤዎቻቸው አሁንም ሌላ ዙር ጦርነት አለብ ብለው የኢትዮጵያን ሕዝብ እያስጠነቀቁ ናቸው። ያለን አይበቃንም ወይ ሳይሆን ጦርነት ቆሞ ወደ ሰላም እንመለስ ብሎ ለሚጠይቅ አገሬን መልሱልኝ ብሎ ለሚጮህ ትውልድ የአብይ አህመድ ምላሽ ገና ሌላ ጦርነት አለ የሚል ሆኖ ቀጥሏል። ሰላም ለኢትዮጵያ እጅጉን የሚያስፈልግ ኦክሲጅን ቢሆንም ምናልባትም በብልጽግና ውንጭፍ ተወርውራ ገደሉ ጠርዝ ላይ ከተገፋችው የውድቀት አደጋ ለመመለስም ብቸኛው መንገድ ሰላም ነው ቢባልም አብይ ግን የለም ጦርነት ነው ባይ ናቸው። ህዝቡ ሁሉ ስለ ሰላም ሲጠይቅ፣ የራሳቸው ወታደሮችና ጄኔራሎች ጭምር ስለ ሰላም አስፈላጊነት ሲናገሩ፣ የቀድሞ ባለስልጣናትን ሰብስበው ስለ ሰላም ሲመከሩ፣ ጠቅላይ ሚኒስትሩ ይበሳጫሉ፣ ሆድ ይብሳቸዋል፣ ክፍት ቅፍፍ ይላቸዋል። ይህንን ደግሞ በፊታቸው ገጽም በንግግራቸውም ይናገሩታል። ደግሞም መከራከሪያቸው ድሮም እኮ ሰላም አልነበረም ፌስቡክና ዩትዩብ ስላልነበረ ነው እንጂ የሚል ነው። ሽፍታኮ ድሮም ነበረ ይሉና የፖለቲካ አጀንዳ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 ኢትዮጵያ ውስጥ ባለፉት መቶ ዓመታት ሰላም አልነበረም፣ ሽፍታ ጠፍቶ አያውቅም የሚለውን የሰማ አንድ አድማጭ ክቡርነቶ ሆይ ዐሥራ አንድ እዝ መስርተው ድሮንና ኮማንዶ አሰማርተው የሚዋጉት ከሽፍታ ጋር ነው እያሉን ነውን? ክፍለ ጦሮቹ በተደጋጋሚ የሚደመሰሱት የጦር እዝ ሙሉ ሲጥ ሲደረግም የታየው ወረዳና ቀበሌዎች ላይ ድርሽ እንዳይሉ ያደረገውት ሽፍታዎች ናቸው ማለት ነውን? የሚል ጥያቄ ሊያነሳ ይችላል። ኢትዮጵያ ውስጥ ባለፉት መቶ ዓመታት ሰላም አልነበረም ካሉን፣ እኔም የለውጥ መንግሥት ነኝ ካሉን፣ እንደእኔ ያለ መሪ ታይቶም አይታወቅም ካሉንና ሰላም ካላመጡልን ታዲያ ካለፉት መቶ ዓመታት መንግሥታት ሁሉ እርሶ በምን ተለዩ? በምን እስበለጡ? በምን ተለወጡ? የሚለውን ጥያቄ የምንለፈው የቀደሙት መንግሥታት ሁሉ ልክ እንደእኔ ከሽፍታ ጋር ይዋጉ ነበር የሚለውንም ግዴሎትም ለሽፍታ 11 እዝ ሜካናይዝድ ድሮን ኮማንዶና አየር ኃይል አሰማርቱ የሚያውቅ መንግሥት የለም የሚለውንም ነጥብ እንትወውና በእኔ ዘመን አልተጀመረም ከሚሉት ላይ ፌስቡክና ዩቱዩብም ስላልነበረ አልሰማችሁም እንጂ ጦርነት ነበር እኮ እያሉ በሚዋሹት ላይ እናተኩር። አገር ማስተዳደር እንደማይችሉ በሚገባ ያረጋገጡትና ያሳዩት የብልጽግናዎች ጠቅላይ ሚኒስትር አገርን ሰላምና አንድነት እንዲኖራት አድርጎ መምራት ሲሳናቸው ሦስት ሶስት አይነት ሰበቦችን እየደረደሩ አመታትን እያሳለፉ ናቸው። አንድም ህዝቡ አላምንና አልቀበል አለን እንጂ ሰላም ነን፣ እንዲህ ያለ ሰላም በየትኛውም ዘመን ተገኝቶ አይታወቅም ብለው ትልቅ አውሎ ንፋስ ሲመጣ አንገቷን አሸዋ ውስጥ በመቅበር አውሎ ነፋስ ውስጥ የለም ብላ እንደምትክደው ሰጎን ይጫወታሉ። በሁለተኛው መንገድ ደግሞ በእኛ አልተጀመረም፣ ድሮም በኢህአዴግ ጊዜ ከዚያም በፊት በደርግ ዘመን በንጉሡም ጊዜ ብቻ ሳይሆን በአፄ ሱስንዮስም በአፄ አምደ ጽዮንም ዘመን ኢትዮጵያ ሰላም አግኝታ አታውቅም፣ እኛ የጀመርነው አታስመስሉት ይላሉ። ሦስተኛው መከራከሪያቸው ሞት የሌለበት ሀገር የለም። ቀውስ የትም ሀገር አለ የሚለው ነው። በእኛ ሀገር ብቻ የተለየ ነገር የተፈጠረ አታስመስሉት ብለውም ችግሩ ያለው ሰላም ጠፋ ብሎ የሚጠይቀው ህዝብ ጋር እንደሆነ ይናገራሉ። የሀገራችን አካባቢዎች ከመቼውም ጊዜ የተሻለ የሰላም ድባብ ተፈጥሯል። አሁን ደግሞ አንጻራዊ የሆነ ሰላም ያለበት ነው። በሁሉም በክልሉ አብዛኛው ቦታ ላይ አብዛኛው ወረዳ ላይ ተንቀሳቅሶ ለመስራት የሚያመች ሁኔታ ተፈጥሯል ይህኛው የአገዛዙ ሹማምንት ስለ ሰላም ሲነሳባቸው የሚያቀርቡት መከራከሪያ ነው ሽምጥጥ አድርገው ሰላም ነው አገሩ መርፌ ቢወድቅ እንኳን የሚሰማበት ጸጥታ ነው ይላሉ አቶ ተመስገን ጥሩነህ ከአምባቸው መገደል በኋላ አማራ ክልልን እንዲመሩ ሲላኩ ክልሉን ከመተማ ዮሐንስ እስከ ሸንኮራ ዮሐንስ ከወሎ መርሳ እስከ ኢልማና ደንሳ ያውቁታል። የምስራቅ ጎጃም ዞን አስተዳዳሪ ሆነው ሲሾሙም ከደጀን እስከ ሞጣ ከደብረ ኤልያስ እስከ ሸበል በረንታ ያውቁታል። ዛሬ ግን ይህ ክልል በምስራቅ አፍሪካ ውስጥ ከባድ ጦርነት ከሚካሄድባቸው አካባቢዎች አንዱ ሆኖ የድሮን ቦምብ ከሰማይ የመድፍና ታንክ ጥይት ከምድር ሲዘንብ የሚውልበት አያሌ ወጣቶች የሚረግፉበት ሆኗል። ቤተሰብ ጥየቃ እንኳን ወደ ትውልድ ቀያቸው ተመስገን መሄድ አይችሉም። ይህንን ሁሉ እውነት ክደው ግን አማራ ክልል አብዛኛው ሰላም ሆኗል ይላሉ። ምን ተገኝቶ ሰላም ሆነ? አሸነፋችሁ? ወይስ የፖለቲካም የውትድርናም ብልጫ ወሰዳችሁ? ወይስ ድርድርና እርቅ ተደረገ? ከየት በመጣ አጋጣሚ ሰላም ተፈጠረ የሚለውን ጥያቄ አያብራሩትም። ብልጽግናዎች ስለ ሰላምም እንዲሰሩ ለአገራዊ ቀውስም መፍትሄ እንዲፈልጉ ሲጠየቁ በእኛ የተጀመረ አይደለም ድሮም እኮ ዩቲዩብና ፌስቡክ ስላልነበረ እንጂ ስላልሰማችሁም እንጂ ሰላም አልነበረም በማለት በየዓመቱ አንድ ሚሊዮን ሕዝብ የሚበላ ጦርነት ሲካሄድ እንደኖረ ሁሉ አድርገው ይናገራሉ ይህንን ተረት ከአብይ ቀጥሎ ደጋግመው በመናገር የሚታወቁት የተረት አባት ዳንኤል ክብረት ናቸው አገሪቱ ድሮም ሰላም አልነበራትም ፌስቡክ ስላልነበርና ስለማይነገር ነው እንጂ በለው በቴሌቪዥን ቀርበው በካሜራ ፊት ተቀምጠው በሰላም ይኖር የነበረው ነግዶ ሰርቶና ተምሮ ሌሊትና ቀን ተንቀሳቅሶ ሲኖር የነበረው ህዝብ እያየና እየሰማቸው ይዋሻሉ ይህንን ውሸት የሚነግሯቸው ደግሞ ለራሳቸው ጄኔራሎችም ጭምር ነው እዚህ ሰሜን ሸዋ የፕሮፌሰር የሚባለው ሀገር ሽፍታ እየተባለ ኢህአደግ አስተዳድረው አስተዳድሮ ያቅም እዚህ ምዕራብ ሸዋ ግንደበረት አካባቢ ኢህአደግ እስከ 2002 ምርጫ ድረስ በ97 ጭምር በተሟላ ደረጃ የኛ ቀጠና አልነበረም፣ አላስተዳድረም። ኢህአደግ ያስተዳድረው ትግራይን፣ አዲስ አበባን፣ ሐዋሳን ጅማን ነው። ግን ሶሻል ሚዲያ ስላልነበረ ቬጂ ላይ ኢህአዴግ እያስተዳደረ እንዳልነበረ አይነገርም ያኔ። ሶሻል ሚዲያ ስለሌለ አልተነገረህም፣ እንጂ ሰሜን ሸዋን ኢህአዲግ አላስተዳደረም የሚለውን ውሸታቸውን የሰማ አንድ መንዜ እና ሲያስተዳድረኝ የነበረው የቻይና ኮሚኒስት ፓርቲ ነበር እንዴ ብሎ ቢጠይቅ ልክ ነው። አጣዬ አስራ አንድ ጊዜ የተቃጠለችው እርሶ ከመምጣቶ በፊት ነበር እንዴ ብሎም ቢያነሳ አልተሳሳተም። ምዕራብ ሸዋን ኢህአዲግ አልመራውም የሚለውን ማብራሪያቸውን ያዳመጠ የአምቦ ልጅ እና ጠቅላይ ሚኒስትሬ መረራ ጉዲና ነበሩ እንዴ ብሎ ቢቀልድም አልሳተም። ይህንን የሚሰሙት ጄኔራሎች ከተናጋሪው የሚሻሉ ቢሆኑ ኖሮ ግደሎትም፣ ክቡር ጠቅላይ አዛዥ እኛ እንዲህ ያለ ዘመን ገጥሞን ያውቅም በውትድርና ዘመናችን ይህንን አይተን አናውቅም በጠቀሷቸው አካባቢዎች ባለፉት ዘመናት በሰላም የኖረው ህዝብ የሚታዘበዎታልና አይዋሹ አገር እየተተራመሰ አርሶ አደር በማሳው ላይ ከእህሉ ጋር እየተቃጠለ ሰው ከነነፍሱም እየነደደ ያለው አሁን ነው። በድሮን የሚጋይ እረኛና ከብት የተፈጠረው አሁን ነው ብሎ ሊሟገት ይገባው ነበር። እንዲህ ያለ የሰላም ችግር ያጋጠመበትን ሁነት መስሪያ ቤታችን በታሪኩም አስተናግዶ አያውቅም። እርሶ ከመምጣቱ በፊት የአገሪቱ ምክትል ኤታማዦር ሹም እንኳን ማን እንደሆነ አይታወቅም ነበር። መከላከያ ሰራዊቱም በየቀኑ ሲታኮስ የሚውል አልነበረም። ዛሬ ግን ምክትል ኤታማዦር ሹሙን ብቻ ሳይሆን የክፍለ ጦርና የኮር አዛዦቹን ሳይቀር እነማን እንደሆኑ ህዝብ በየቀኑ ያውቃል። ምክንያቱም ሰራዊቱ በአርሶ አደሩ ቀዬ ሲዋጋ፣ የገበሬ ማሳ ሲያቃጥል፣ ገበሬም ሲገድል የሚውል ከመሆኑም በተጨማሪ በሚዲያ የትኛው የጦር ክፍል ውሎ ምን እንደሆነ ሲነገር ይሰማል። የዚህ ምክንያቱ ደግሞ አገሪቱን የሚያስተዳድረው ሰራዊቱና ጦርነቱ ስለሆነ ነው። ይልቅ ጦሩ ከእርስዎ ስልጣን መያዝ በፊት ወደ ካምፑ የሚመለስበትን መግደሉም መገደሉም የሚያበቃበትን መላ ይፈልጉ መግደልም መሞትን በቃን ብሎ መጠየቅም ድፍረት ሊኖረው ይገባ ነበር ጄኔራሎቹ የኖሩበትን ያደጉበትንና ሁለት ጸጉር ያበቀሉበትን ታሪክ ሽምጥጥ አድርገው የሚክዷቸውንና ድሮም ሰላም አልነበረም አትገረሙ ብለው የሚናገሯቸውን አለቃቸውን ዝም ብለው ሲያልፏቸው እሳቸውም የመከላከያውን ሬንጀር አውልቀውና ቶክሲዶ አጥልቀው ይህንኑ ጉዳይ ሌላ መድረክ ላይ ሄደው ይደግሙታል ግጭት ለምን በዛ ኢትዮጵያ ውስጥ ምንድን ነው የግጭት ያበዛው ጉዳይ ያላችሁ እንደሆነ ኢትዮጵያ ውስጥ ያው እንደምታቁት አዲስ ብሔር አልተፈጠረም። የዛሬ 50 ዓመት ከነበረው ውጭ አዲስ ብሔር የለም። አዲስ እምነትም የለም። አብዛኛው የነበረ ነው። ምንድን ነው ችግሩን ያበዛ ያላችሁ እንደሆነ ነገሮች በብዛት እና በቶሎ ማወቅ ነው። በሶሻል ሚዲያ ምክንያት በብዛት እና በቶሎ መስማት አንዱ በሽታ ነው። ድሮም ግጭት፣ ድሮም ግድያ አለ። ግን የምትሰማው ከወር ከሁለት ወር በኋላ የወሬ ወሬ ነው። እንደ ዛሬ አዋጅ አይደለም። ከአንደኛው የአገሪቱ ጫፍ ወደ ሌላኛው፣ ሌሊትና ቀን ተጉዘው የተማሩ ወጣቶች በአገራቸው ውስጥ ትልቁ ሰው ገዳይ ሲኖትራክ የተባለው መኪና እንጂ ጦርነት እንዳልነበረ ያስታውሳሉ። ከሐረር ተነስቶ ጎንደር ዩኒቨርሲቲ የተመደበ ወጣት በቀንም በማታም ሲጓዝ ኮሽ የሚል ነገር አጋጥሞት አያውቅም። ከወሎ ወለጋ ዩኒቨርሲቲ ሄዳ የተማረች ወጣት ድግሪዋን ለመጨረስ ስትሄድ መታገት ቀርቶ አምስት ደቂቃ የሚያስቆም የትራፊክ ሾፌር እንኳን አያጋጥማትም ነበር። ከጅቡቲ የተነሳ ሹፌር ወደ አዲስ አበባ ለመጓዝ የሚጠይቀው የአየር ጸባዩን እንጂ የመንገዱን ደህንነት አልነበረም። በሁለት ዓመት ውስጥ አንድ ሚሊዮን የሚፈጁ ሚሊዮን ገዳይ ጠቅላይ ሚኒስትር ግን ከፊታቸው ተቀምጠው ስለማትሰሙ ነው እንጂ ፌስቡክና ዩቱዩብ ስላልነበረ ነው እንጂ ድሮም እኮ ግድያ ነበር ይሏቸዋል። ታዲያ ካልተነገረና ካልተሰማ እርሶ እንዴት ግድያ እንደነበር አወቁ? የሚላቸው የለም። ተው እንጂ ክቡርነቶ እንዲህ እርሶ በየወረዳው እንደሚያከፋፍሉት ያለ መተላለቅማ ህዝብ አጋጥሞት አያውቅም። የሚነግደውም የሚማረውም የሚሰራውም ሹፌሩም መምህሩም ወታደሩም ወዛደሩም እታገት ወይም እገደል ይሆን የሚል ስጋት ገጥሞት እንቅስቃሴም አቁሞ አያውቅም። 11ና ከዚያ በላይ የሚሆኑ የፖለቲካ ድርጅቶች በአገሪቱ ውስጥ ታጥቀው ሲንቀሳቀሱም አልታየም። ሌላው ቀርቶ የዩኒቨርሲቲ ተማሪዎች ከነአውቶቡሳቸው መታገት የጀመሩት እርሶ መሪ ነኝ ብለው ጠቅላይ ሚኒስትር ከሆኑ በኋላ እንጂ ከዚያ በፊት ይስ አልነበረም የሚላቸው የለም። እናም ለሰራዊቱ አዛዦችም ለአገሪቱ ወጣቶችም የተናገሩትን ይቅርታ ሊጠይቀኝ ይገባል ላሉት የጉራጌ ህዝብም ይደግሙታል። በእርሶ ዘመን ውሃ ጠማን ባልን በጥይት ተገደልን ራስን በራስ የማስተዳደር መብታችን ይከበር ብለን በጅምላና በችርቻሮ ተጨፈጨፍን የሚላቸውን የጉራጌ ህዝብ በእኔ የተጀመረ አታስመስለው፣ ፌስቡክ ስላልነበረ እንጂ ስልሳ ዓመት ሙሉ ችግር ውስጥ ነበር ይሉታል። ያኔ ሙያ ነበር። በአሁኑም ችግር አለ። ኢትዮጵያ ባለፉት 50 ዓመታት ከሞላ ጎደል ሰላም አግኝታ አታቅም። ሙቀቱ ከፍ ዝቅ ይላል እንጂ አግኝታ አታቅም። አሁን ሶሻል ሚዲያ ስላለ በስፋት ቢነገርም ላለፉት 50 60 ዓመታት ያልተቋረጠ ጭቅጭቅ፣ ግጭት፣ ውጊያ ነበረ። ዩኒቨርሲቲዎችን ወታደራዊ ካምፕ አድርጎ ሆስፒታሎችንና ትምህርት ቤቶችን በድሮን ሲደበድብ የሚውል ሴት ደፋሪ ሰራዊት የሚያሰማራ ህፃንና ነፍሰ ጡርን ተገቢ ወታደራዊ ኢላማ አድርጎ የሚያዘምት ያህል በቃ ሲለው ተዋጊ ጦር ከውጭ የሚጋብዝ መንግስት በኢትዮጵያ ነበረ እያሉ ነው። ይህንን የሚናገር ፌስቡክ ስላልተፈጠረ እንጂ እኔ የፈጠርኩት ችግርም የለም ነው ነገሩ። ትናንት ሰላም ነበረኝ የምትለው አንተ የማታውቅ የማትሰማ ደንቆሮ ስለሆንክ ነው የማለት ያህል ህዝብን የመዝለፍ የተለመደ ብልጽግናዊ ጸባይ እንጂ ለዓመታት ተዘዋውረው ሰርተው የከበሩ ተምረው የተመረቁ ያለገደብ ተንቀሳቅሰ የኖሩ ኢትዮጵያውያን የሚመሰክሩት ሐቅ ነው። ህዝቡ ግን ይላል ለዘመናት ሁሉ አብረን መኖራችንን አስቀጠልን እንጂ አልተጨፋጨፍንም። ላ የተባለ የተገፋ ወደ ህግ መንግስት ነው። ይሄ ነገር ብጥብጥ ያመጣው ህግ መንግስት ነው። ህግ መንግስቱ ትክክል አይደለም ሲጸድቅ ለዚህ ህግ መንግስት 27 አመት ተጋዝተናል። አንድም ችግር አልነበረም። አልተጨፋጨፍ ነው። ታዲያ በዚህ ሁለት ቀን ምን ተፈጠረ? ምን ተፈጠረ? ወላጆቻችን በሰላም ይኖሩልን ይኖሩልን። በቃ ይሄ ነው ይሄ ነው በቃ። እኛ የሚያማርረን መንግስት ተኝቷል። ለህዝብ የቆመ አይደለም ያለው። ለምንድነው ነው መንግስት የቆመው? ለምንድን ነው ህዝብ ህዝብ እንደዚህ ያልቀው? ለምንድነ ነው በየቀን የምታረገው ህዝብ

በጆሮ ተሰምቶ አይታወቅ። አትግደሉን፣ አታጋድሉን፣ አታጣሉን፣ አታፈናቅሉን፣ በእናንተ ዘመን ምን መጣብን የሚልን ሕዝብ ብልጽግናዎች የሚመልሱት ስላልሰማህ እንጂ ፌስቡክና ዩቱዩብም ስላልነበረህ እንጂ ትናንትም ሰላም አልነበረም ብለው ነው። ዛሬ ሰላም አቶ የወጣ መመለሱ የገባም አድሮ መገኘቱ ዜና በሚሆንባት ኢትዮጵያ ውስጥ ሁሉም ነገር ሰላም ሆኗል ብለው የሚናገሩት ብልጽግናዎች ይህ አልበቃ ሲላቸው ሰላሜን መልሱልኝ የሚላቸውን ሕዝብ ድሮም እኮ ሰላም አልነበርክም ብለው በድጋሚ ይዋሹታል። አገር ማስተዳደር ያቃታቸው አገርም መምራት የማይሆንላቸው መሆናቸውን ደጋግመው በመውደቅ ያሳዩት ብልጽግናዎች እንጥፍጣፊ የአገር ፍቅርና የህዝቡ ግንና የሌላቸው መሆናቸውንም በየአጋጣሚው አስመስክረዋል። ሰላም አድርጉን፣ ሰላማችንን መልሱልን የሚለው ጥያቄ የተወሰደብንን መልሱ፣ የነጠቃችሁንን አምጡ የሚል መልእክት ያለው ቢሆንም ይህ ብልጽግናዎችን በተለይም ጠቅላይ ሚኒስትራቸውን ብግን የሚያደርግ ጉዳይ ሆኖ ቀጥሏል። እናም ያኔ ዩቲዩብና ፌስቡክ ስላልነበረና ስላልሰማህ እንጂ ድሮም ሰላም አልነበረም የሚለው የሚያዋጣ ሲመስላቸው ችግር ያለው እኛ አገር ብቻ አይደለም፣ ቀውስ የሌለበት የለም ብለው ሶስተኛውን ክህደት ያስቀጥላሉ። ቀውስ የሌለበት ሀገር የለም ግደሎትም፣ ክቡርነቶ እንዲህ ብለው አይዋሹ። ሩቅ ሳይሄዱ ከእርሶ ቤተ መንግሥት በስተደቡብ የምትገኘው ኬንያ በጦርነት ስትታመስ የምትውል አይደለችም፣ ቀውስ የለባትም። በርሶ መናገሻ በስተ ምስራቅ የምትገኘው ጅቡቲ ቀውስ ውስጥ አይደለችም ብሎ የሚሞግታቸው የለም። ዓለም እጅግ ከመሰልጠኑ የተነሳ ቀውስ ማስተዳደሪያና ችግር መፍቻ መንገዶችን አበጅቶ ጦርነቶችን እየቀነሰ ዲሞክራሲ አስተዳደርን እየዘረጋ የመጣበት ጊዜ ይህኛው ክፍለ ዘመን መሆኑን የፖለቲካ ሳይንስ ታሪክ አጥኚዎች መጽሐፎቻቸው ላይ ጽፈዋል። ፕሮፌሰር ሳሙኤል ሃንቲንግተን ዲሞክራሲስ ሰርድዌቭ በሚለው መጽሐፋቸው ላይ እንደ ኤሮፓያን አቆጣጠር እስከ 1991 ድረስ ዓለም ላይ ዲሞክራሲያዊ መንግስታት 30 ብቻ እንደነበሩ ያስታውሳሉ። ይህ ማለት 20ኛው ክፍለ ዘመን ሊጠናቀቅ 9 ዓመት እስኪቀረው ድረስ አለም ላይ ዲሞክራሲያዊ ስርዓትን የሚከተሉና የተከሉ ሀገራት 30 ብቻ ናቸው ማለት ነው። ከጥቂት ዓመታት በፊት አይደንቲቲ ዘ ዲማንድ ፎር ዲግኒቲ ኤንድ ዘ ፖለቲክስ ኦፍ ሪዘንትመንት የሚል መጽሐፋቸውን ያስነበቡት የዘመኑ የሊበራል ፖለቲካ አቀንቃኝ ፕሮፌሰር ፍራንሲስ ፉኩያማ በሃያኛው ክፍለ ዘመን የዲሞክራሲ ስርዓትን የሚከተሉ ሀገራት ገና በመጀመሪያዎቹ አስር ዓመታት ውስጥ ከ120 በላይ ተሻግረዋል ይላሉ። ይህ የሚያሳየው አገራት ዲሞክራሲን የግጭትና ያለመግባባታቸው መፍቻ አድርገው እየተከተሉት መሆኑን ነው። እናም ቀውስ የሌለበት አገር የለም ብለው ለሚቀጥፉት ብልጽግናዎች እነዚህን ከ120 በላይ ዲሞክራሲያዊ ሀገራትን ትታችሁ አምባገነን አገዛዝ በሚመሯቸው በእናንተ ጎረቤቶች እንኳን ኤርትራና ጅቡቲ ላይ ቀውስ የለም ማለት ልክ ይሆናል። ግጭት የሥልጣን ማክረሚያ ስልት ነው። ብልጽግናዊ ምቾት ከጠመንጃ ፈሙዝ ይመነጫል ብለው የሚያስቡት የአገዛዙ ሰዎች ጦርነት አቁሙልን ሲባሉ አሁን እኮ አገሩ ከዳር እስከ ዳር ሰላም ሆኗል እያሉ ሰላማችንን መልሱልን ሲባሉ ድሮም እኮ ሰላም አልነበረም፣ የምንመልስላችሁ ሰላም የለም እያሉ፣ ድሮማ ሰላም ነበረን፣ አሁን ግን መገደልና መፈናቀል በዛብን ሲባሉም፣ ቀውስ የሌለበት አገር የለም ይላሉ። ለዚህ ሁሉ መፍትሄው ግን ከስህተት ተምሮ አንድነትን ፈጥሮ የጎንዮሽ ግጭትን አስወግዶ የእርስ በርስ መጠላላትን ትቶ በውሸት በማምታታትና በማታለል ለመቀጠል የወሰኑትን ገዢዎች መገዳደር ይሆናል። መልካም ኑሎ መመኘት፣ በዚሁን እሰናበታለን።